ረዳት ያልቀጠሩ የታክሲ አገልግሎት ሰጪዎች ሊቀጡ ነው። የኢትዮጵያ ብሔራዊ ደኅንነት ኃላፊ ጅቡቲ ገቡ። ከዛሬ ጀምሮ የቀበሌ መታወቂያ አይሰጥም፣ የያዛችሁትም ተሰርዟል፣ በቀበሌ መታወቂያ መጠቀም አይቻልም ብሏል ከተማ አስተዳደሩ። ኢትዮጵያ ከአራት ዓመታት በኋላ የአፍሪካ ዋንጫ እንድታዘጋጅ ተመረጠች። ጠናስጥለን እንደምንቆያችሁ የተወደዳችሁ የቀለም ቤተሰቦች ለዚህ ሰዓት የተመረጡ ዘገባዎችን ይዘን ቀርበናል። አብራችሁን ቆዩ ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮም ላይክ፣ ሼር እና ኮሜንት ማድረግን አትርሱ። በቆይታችን ቀደም ሲል ያስተዋወቅናችሁን ርዕሰ ጉዳዮችና ሌሎችንም አዳዲስ መረጃዎች ይዘን እንዘልቃለን። አብራችሁን ቆዩ። የአዲስ አበባ ትራንስፖርት ቢሮ ያለረዳት አገልግሎት የሚሰጡ የሕዝብ ማመላለሻ ተሽከርካሪዎችን ሊቀጣ ነው። ቢሮው ያለረዳት አገልግሎት የሚሰጡ ታክሲዎች በከተማዋ እየበዙ መምጣቱን በመግለጽ ከዚህ በኋላ በመመሪያው መሰረት ረዳት የሌላቸውን ታክሲዎች እቀጣለሁ ብሏል። የአዲስ አበባ ትራንስፖርት ቢሮ የትራንስፖርት አገልግሎት ክትትልና ኢንስፔክሽን ዳይሬክተር አቶ ወጌትነት ታመነ ያለረዳት ማሽከርከር ገንዘብ በመቀበል ገቢና ወራጅ በመቆጣጠር የሹፌሩን ትኩረት ስለሚሰርቅ ለአደጋ ያጋልጣል ሲሉ ለሸገር ኤፍ ኤም ተናግረዋል። ኃላፊው ከዚህ ቀደም ለሌሎች የትራንስፖርት እንቅስቃሴዎች ብቻ ትኩረት በመሰጠቱ ረዳት ያላቸውና የሌላቸውን ተሽከርካሪዎች የመለየት ውስንነት እንደነበር አስታውሰዋል። ከዚህ በኋላ ግን የታክሲ ረዳት መኖር አንዱ የትራፊክ ደኅንነት አካል በመሆኑ ሁሉም የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች ላይ ክትትል እንደሚደረግ ነው የገለጹት። በአዲስ አበባ ከተማ የታክሲ አገልግሎት የሚሰጡ ሚኒባሶች በአብዛኛው ረዳት አልባ ከሆኑ ዓመታት ተቆጥረዋል። ለዚህ ደግሞ ተሳፋሪው ጭምር አስተዋጽኦ አድርጓል፣ ገንዘብ አሰባስቦ ለሾፌሩ በመስጠት የረዳቶችን ሚና በመተካት ጭምር። በተለያዩ ጊዜያት እንደታዘብነውም በተለይ አቅመ ደካሞች በር አካባቢ በሚቀመጡበት ጊዜ ከፍቶ ለመውጣት ስለሚቸገሩ ሾፌሮች እየወረዱ የሚከፍቱበት ወይም መንገደኛን ለምነው በር የሚያስከፍቱበት ጊዜ ብዙ ነው። ነገር ግን ለረዳት ክፍያ ወጪ ለማውጣት ብዙዎቹ ያለ ረዳት ይሰሩ ነበር። ይህንን ለማስቀረት ሕግ መውጣቱ በእውነቱ የሚደገፍ ነው። ለበርካታ ወጣቶች የስራ ዕድልም እንደሚፈጥር ይጠበቃል። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ከሀገር ከወጡ ከመቶ ዓመታት በላይ ያስቆጠሩ ቅርሶችን ተቀበለ። ቅርሶቹ ብዛታቸው 12 ሲሆኑ በአንድ የቤተሰብ አባላት ተጠብቀው የቆዩ ናቸው። ከቅርሶቹ መካከል ፎቶግራፎች፣ ጋሻ፣ ዘውድ፣ ዝናር፣ ጎራዴና ሌሎችም ይገኙበታል። ቅርሶቹ ከ1913 እስከ 1921 ዓ.ም በወቅቱ በነበሩት ንግስተ ነገስታት ዘውዲቱና አልጋ ወራሽ ተፈሪ መኮንን በኢትዮጵያ የጀርመን መልክተኛ ለነበሩት ቪስትሪዝ በስጦታ መልክ የተበረከቱ ነበሩ። ቅርሶቹን በዚህ ወቅት በስዊድን የሚኖሩት የመልክተኛው የልጅ ልጅ ለአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በራስ መኮንን አዳራሽ በተከናወነ ስነስርዓት አስረክበዋል። ቅርሶቹ ወደ ኢትዮጵያ እንዲመለሱ የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የጀርመን ኤምባሲ የስዊድን ኤምባሲ በትብብር ሰርተዋል። በርክክብ ስነ ሥርዓቱ ላይ የቱሪዝም ሚኒስትር ሰላማዊት ካሳ፣ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ፣ የጀርመን ኤምባሲ ጉዳይ አስፈጻሚ እንዲሁም ሌሎች እንግዶች ተገኝተዋል። ቅርሶቹ ወደ ቤታቸው መመለሳቸው እጅግ አስደሳች ነው ሲሉ የተናገሩት የቱሪዝም ሚኒስትሯ ሰላማዊት ካሳ የአምባሳደሩ ቤተሰቦች ቅርሶቹን መልሰው በማስረከባቸው አመስግነዋል። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ዳይሬክተር ዶክተር ዮሐንስ አድገ ቅርሶቹ መመለሳቸው ለጥናትና ምርምር ያላቸው ጠቀሜታ ከፍተኛ ነው ብለዋል። በመላው ዓለም በግለሰቦች እጅና በተቋማት ውስጥ የሚገኙ የኢትዮጵያን ታሪክ የሚያስረዱ ቅርሶች ወደ ሀገር የማስመለሱ ሥራ ተጠናክሮ እንደሚቀጥልም ተገልጿል። የኢትዮጵያ ብሔራዊ ደህንነት ኃላፊ ጅቡቲ ገቡ። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋርድ ሁሴን የመሩት ልዑክ ጅቡቲ ገብቷል። ልዑኩ ከጅቡቲ ብሔራዊ መረጃ አገልግሎት ኃላፊዎች ጋር ውይይት ማድረጉም ተሰምቷል። ውይይቱ የደህንነት ትብብሮችን ማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ እንደሆነም ታውቋል። አምባሳደር ሬድዋን የመሩት ልዑክ ከጅቡቲ አቻው ጋር ያደረገው ውይይት የሁለትዮሽ ግንኙነትን፣ ቀጠናዊ የደህንነት ትብብሮችና ተያዥ ጉዳዮችን ማጠናከር በሚቻልባቸው ጉዳዮች ላይ መክሯል ነው የተባለው። አምባሳደር ሬድዋን ወደ ጅቡቲ ያቀኑት በኢትዮጵያና ኤርትራ መካከል ያለው ግንኙነት በእጅጉ በሻከረበት ወቅት ነው። አምባሳደሩ ከሳምንታት በፊት ከባሌ ወደ ቡሬ ግንባር ድንገት መከሰታቸው የማህበራዊ ሚዲያ መነጋገሪያ ሆኖ ነበር። ኢትዮጵያና ኤርትራ ወደሚዋሰኑበት ቡሬ ከተማ የሄዱት ከጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጋር ነበር። በዛሬው ጉዞ አቶ ጌታቸው መኖራቸው ባይገለጽም ኢትዮጵያ የቅድሞን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን የጅቡቲ አምባሳደር አድርጋ በቅርቡ መመደቧ የሚታወስ ነው። ከዛሬ ጀምሮ የቀበሌ መታወቂያ አይሰጥም፣ የያዛችሁትም ተሰርዟል፣ ቀበሌ መታወቂያ መጠቀም አይቻልም ሲል ከተማ አስተዳደሩ አስታውቋል። የአርባ ምንጭ ከተማ አስተዳደር የቀበሌ መታወቂያ እንዳይሰጥና እንዲሰረዝ እንዲሁም በከተማው ማንኛውም አገልግሎት የሚሰጠው በብሔራዊ ዲጂታል መታወቂያ ብቻ መሆኑን አስታውቋል። ከዛሬ ጀምሮ ሁሉም ሰው በብሔራዊ ዲጂታል መታወቂያ ብቻ እንዲጠቀምና በከተማው በሁሉም ቀበሌያት መደበኛ መታወቂያ እንዳይሰጥና እንዲሰረዝ የከተማ አስተዳደር ምክር ቤት ወስኗል። ከተማ አስተዳደሩ በከተማው የሚከናወኑ ሕገወጥ ተግባራትና ወንጀሎች ለመከላከል ለማንኛውም አይነት አገልግሎት ሕብረተሰቡ ብሔራዊ ወይም ዲጂታል መታወቂያ ብቻ እንዲጠቀም ብሏል። በከተማው ባሉ ሁሉም ቀበሌዎች ከዛሬ ጀምሮ መደበኛ መታወቂያ እንደማይሰጥና እንደተሰረዘ አውቆ ነዋሪዎች እንዲሁም በከተማው የሚንቀሳቀስ ማንኛውም ግለሰብ ከዚህ በኋላ ምንም አይነት የቀበሌ መታወቂያ መጠቀም እንደማይቻል ተገልጿል። የመደበኛ መታወቂያ የሰጠ እንዲሁም በመታወቂያው የተጠቀመ ግለሰብም በሕግ እንደሚጠየቅ አስጠንቅቋል። ምንም እንኳ የአርባ ምንጭ ከተማ አስተዳደር ከዛሬ ጀምሮ የቀበሌ መታወቂያ እንደማይሰጥና እንደተሰረዘ እንዲሁም መጠቀምም እንደማይቻል ቢያሳውቅም ከዚህ ቀደም የብሔራዊ ዲጂታል መታወቂያ የቀበሌ መታወቂያ እንደማይተካ መገለጹ የሚታወስ ነው። የብሔራዊ መታወቂያ ፕሮጀክት ስራ አስኪያጅ ዮዳሄ አርአያ ስላሴ ከወራት በፊት በሰጡት ቃል የብሔራዊ ዲጂታል መታወቂያ የቀበሌ መታወቂያን መተካት እንደማይችልና ሁሉም የተለያዩ አገልግሎት እንደሚሰጡ አሳውቀው ነበር። የቀበሌ መታወቂያ ዓላማው ነዋሪነትን የሚያረጋግጥ እንጂ ማንነትን የሚያረጋግጥ እንዳልሆነም አስገንዝበው ነበር። የቀበሌ መታወቂያ ማንነትን የሚያረጋግጥ እንዲሁም ተቋማትን ከተቋማት ክልልን ከክልል ከተማን ከከተማ እርስ በርስ እንዲናበቡ የሚያስችል እንዳልሆነ ተናግረው ነበር። በዚህም ብሔራዊ ዲጂታል መታወቂያ የቀበሌ መታወቂያን እንደማይተካ ተነግሮ ነበር። ኢትዮጵያ የ2029 የአፍሪካ ዋንጫን ታዘጋጃለች። ኢትዮጵያ የ2029 የአፍሪካ ዋንጫን የማዘጋጀት ዕድሉ እንደተሰጣት የውስጥ ምንጮች እያወሩ ነው ካፍ በዝግ ባደረገው ስብሰባ ውሳኔ ላይ እንደደረሰም መረጃዎች ወጥተዋል ኢትዮጵያ በአፍሪካ ፉትቦል ፌዴሬሽን የ2029ን ቶታል ኢነርጂ ዋንጫ እንድታዘጋጅ ከተመረጡታ ኢትዮጵያ በአፍሪካ እግር ኳስ ፌዴሬሽን የ2029ን ቶታል ኢነርጂ ዋንጫ እንዲያዘጋጁ ከተመረጡ ዕጩዎች መካከል አንዷ እንደነበረች የሚታወቅ ነው የመረጃ ምንጮች ያገኟቸው የካፍ ከፍተኛ የስራ ኃላፊዎችና የኢትዮጵያ መንግስት ባለስልጣናት በዛሬው ዕለት ማለትም በአውሮፓውያኑ ህዳር 19 2025 ለሚዲያዎች ኮስሞስ ሚዲያ ደርባን በደረሰው መረጃ መሰረት ኢትዮጵያ መመረጧን አረጋግጠዋል። የተለያዩ የካፍ ከፍተኛ የስራ ኃላፊዎችና የኢትዮጵያ መንግስት ባለስልጣናት ዛሬ ለሚዲያዎች እንደተናገሩት ኢትዮጵያ መመረጧ የተረጋገጠ ሆኗል። የኢትዮጵያ መንግስትም ለባለስልጣናቱ ባረጋገጠው መሰረት ከዲሴምበር 2029 እስከ ጃንዋሪ 2030 የሚካሄደው የኢትዮጵያ መንግስት ለባለስልጣናቱ ባረጋገጠው መሰረት ከዲሴምበር 2029 ጀምሮ ለሚካሄደውን የአፍሪካ ዋንጫ ከመጀመሩ በፊት የካፍና የፊፋን ዓለም አቀፍ ደረጃን የሚያሟሉ ስድስት ስታዲየሞች ለማዘጋጀት ይጠበቅበታል። የካፍ ፕሬዝዳንት ፓትሪስ ሞጼፔ እና ሌሎች ኮሚቴዎች በኢትዮጵያ ዕድገት ዕቅድና መንግስት ለዘርፉ ባሳየው ቁርጠኝነት ድጋፍ እንደተማመኑ ምንጮቻችን ለኮስሞስ ሚዲያ አክለው ገልጸዋል። በመጪው የአውሮፓውያን ታህሳስ መጨረሻ ወይም ጥር መግቢያ ላይ ኢትዮጵያ የአዘጋጅነት ዕውቅና በይፋ እንደሚሰጣት ይገመታል። ከውጭ ዛሬ በ470 ድሮን እና በ48 ሚሳይል ተደብደበናል ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ ዛሬ ቱርክ የገቡ ሲሆን በዚያ እንዳሉ ግን በአገራቸው ላይ መጠነ ሰፊ ድብደባ መፈጸሙን ሰምተዋል። በዛሬው ጥቃት ቢያንስ 20 ሰዎች መገደላቸውና በርካቶች መቁሰላቸው የተገለጸ ሲሆን ይህም ጦርነቱ ከተጀመረ ወዲህ በአንድ ቀን ከፍተኛ የሞት መጠን የተመዘገበበት ነው ተብሏል። ፕሬዝዳንት ዘለንስኪ በሚገኙበት ቱርክ ፕሬዝዳንት ዘለንስኪ በሚገኙበት ቱርክ ሆነው በጻፉት መልእክት ዛሬ ሩሲያ ከ470 በላይ ድሮን እና 48 በላይ ሚሳይሎችን በመላክ በእኛ ላይ ድብደባ ፈጽማለች። እነዚህ በሰላማዊ ሰዎች መኖሪያዎች አካባቢ የምታደርገው ጥቃት ደግሞ ይህ በሰላማዊ ሰዎች መኖሪያ አካባቢ የምታደርገው ጥቃት ደግሞ ከዓለም አቀፉን ማህበረሰብ የሚደርስባት ጫና በቂ እንዳልሆነ ያሳያሉ ብለዋል። በመሆኑም አጋሮቻቸው ተጨማሪ የአየር መቃወሚያ እንዲሰጧቸው ጥሪ አቅርበው ይህም ሰላማዊ ሰዎችና መሰረተ ልማቶችን ለመጠበቅ እጅግ አስፈላጊ እንደሆነ ገልጸዋል። ዘለንስኪ በዛሬ መልእክታቸው ህዝባቸው በዚህ ጥቃት ዘለንስኪ በዛሬ መልእክታቸው ህዝባቸው በዚህ ጥቃት መሀል ያለውን ጽናትና አንድነት አድንቀዋል። ሲናገሩም ተደጋጋሚ ጥቃቶች ቢኖሩም አገራችንን ለመከላከልና ህዝባችንን ለመጠበቅ ያለን ቁርጠኝነት የማይናወጥ ነው ሲሉም ገልጸዋል። በመጨረሻ በአሜሪካ የተፈቀደው የኤች አይቪ መድኃኒት መከላከያ በሁለት የአፍሪካ ሀገራት ጥቅም ላይ ሊውል ነው። የአሜሪካ የውጭ ጉዳይ ቢሮ ግሊድ ሳይንስ በተሰኘ የመድኃኒት አምራች የበለጸገውና ራሱ አሜሪካ ከአምስት ወራት በፊት ፈቃድ የሰጠችው ላናካፓቪር የተሰኘውን የኤች አይቪ መከላከያ ክትባት ኢስዋቲኒ እና ዛምቢያ መውሰዳቸው ተገልጿል። ሁለቱ አገራት በአመት ሁለት ጊዜ በመውሰድ ከኤች አይቪ ይከላከላል የተባለውን ክትባት አምስት መቶ ዶዝ መውሰዳቸውን ነው አሜሪካ ያስታወቀችው ኤች አይቪን ጨምሮ እንደ ቲቪና ወባ ያሉ በሽታዎችን ለመዋጋት ድጋፍ የሚያደርገው ግሎባል ፈንድ ከአሜሪካ ውጭ ጉዳይ መስሪያ ቤት እና ከአምራቹ ጋር በመነጋገር በ2028 ክትባቱን በብዛት በአፍሪካ በሚገኙና በርካታ ተጠቂዎች ባሉባቸው ሀገራት ቢያንስ ሁለት ሚሊዮን ዶዞችን ለማዳረስ እየሰራ ስለው መሆኑን ተገልጿል። ለሁለቱ ሀገራት የሚሰጡት አምስት መቶ ዶዞች ያለምንም ትርፍ የወጣባቸውን ውጭ ብቻ በመሸፈን የሚሰጡ መሆኑ ሲገለጽ አምራቹ አገራት ፈቃድ ከሰጡ የመከላከያ መድኃኒቱን ለመላክ የሚያስችል አቅርቦት እንዳለው ተገልጿል። በአሜሪካና በዓለም ጤና ድርጅት ፈቃድ የተሰጠው መድኃኒቱ በአፍሪካ በደቡብ አፍሪካና ዛምቢያ ፈቃድ ሲሰጠው አምራቹ ድርጅት በኬንያ፣ ሩዋንዳ እና ዩጋንዳ እንደዚሁም ሌሎች የአፍሪካ አገራት ፈቃድ እንዲሰጠው ጠይቋል። አክሎም መድኃኒቱን ለማዳረስ ቅድሚያ የሚሰጣቸው ሰባ በመቶ የሚሆኑ የዓለም የኤድስ ተጠቂዎች ያሉባቸው 18 አገራት እንደሆኑም ተገልጿል።